በዚህ ሁለት ቀን ውስጥ ኢኮኖሚክስ ኦፍ ሶሻል ኢሹስ የሚለውን ይህንን ጠቀም ያለ የሆነ መጽሐፍ ያነበብኩኝ። አንድ መሰረታዊ የሆነ የሃይስኩል የኢኮኖሚክስ ህግን ሲያብራራ አየሁን። ይህ ኢኮኖሚክስ ህግ ብዙዎቻችን የምናውቀው ነው። ላይ ሁሉ የምትቀርብ ከሆነ በጣም አደገኛ የሆነ ሁኔታ ላይ ያለው። ስሜት በነገራችን ላይ ማብቂያ የለውም። በተለይ ደግሞ የፍትወት ስሜት፣ የሴት ስሜት ነቢዩ ዓለይሂ ሰላቱ ሰላም በዚህ ምድር ላይ ትልቅ ካሉት ፈተናዎች ውስጥ አንዱ ከሴት ጋር የተያያዘው የፍትወት ስሜት ነው። ይህን ስሜት ለመገደብ ካልቻልክ ውጤታማ አትሆንም። ስራ ላይ ስፔሲፊካሊ የኔ ስራ የትኛው ነው ብለህ የተካንክበት ላይ ትኩረት ማድረግ መቻል አለበት። አመጋገቤ የስነ ምግብ ስርዓትን የጠበቀ መሆን መቻል አለበት። ስሜት እርካታ ስርዓትህም ደግሞ ተፈጥሯዊ ስርዓቱን የጠበቀ መሆን መቻል አለበት። ስሜታቸውን የሚያረኩበት መንገድ እያንዳንዱ ነገር ስርዓት አለው። ዙሪያቸውን መቀኘት ብቻ በቂ ነው።